አሰላሙአሊኩም ወራህመቱላሂ ወበረካቱ ወድና የተከበሯችሁ የፈረሰኛዋ ፋሚሊዎች እንደምናችሁ ደናናችሁ እኔ በጣም ሰላም ነኝ አልহামዱሊላ በያላችሁበት በሰላማችሁ ይብዛ እያልኩ እንግዲህ ዛሬ እኔ እያታችሁ ፋፊ ወደናንተ ይዤላችሁ የሆነ ነገር መጥቻለሁ ማለት ነው። አዲስ ነገር ባይሆንም ማለት ነው ሀዋይቢ ምናልባት ሊጠቅማችሁ ይችላል ብዬ አስባለሁ። ላይክ፣ ሸር፣ ሰብስክራይብ ብታደርጉት በጣም ሀሪፍ ነው፣ ለእናንተም ለእኔም ይጠቅማል ማለት ነው። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ብታደርጉት እጅግ በጣም ደስ ይለኛል ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ። ስራ ጤና አፍያ እንዴት ይዟችኋል? ከእኔ ጋር አልሐምዱሊላህ፣ ረብ አለሚን፣ ክብር ምስጋና ሁሉ ይገባው ላይ ያሉ ጌታ ረብ አለሚን በጣም ሰላም ነኝ እላችኋለሁ። እና ባለፈውም የሆነ ቪዲዮ ሰርቼላችሁ ነበር። ምን መሰላችሁ? ባለፈው የሰራሁት ቪዲዮ ታርጎ ማድረጊያ ቁጥርን ጨምሬ እኔ ላኩትን ማሳይቻችሁ ነበረ እኔ ስለላኩበትና መልካም መስተንግዶ ስላለው ጥሮች ስለሆኑ በአማና አማናቸውን ጠብቀው ወደ ሀገር ስለሚያደርሱ እዚሁ ላይ ቁጥራቸውን ማስቀምጬ ነበር። ሌላ ሰው መላክ የሚፈልግ ሰው ካለ ምናምን ማለት ነው እና በዛ መሰረት ማሻላህ ብዙ ደንበኛም አምጥቼላችኋለሁ ማለት ነው። ይሄ እንግዲህ የምታዩት እቃ ጓደኛዬ እነዚህን እቃዎች ወደ ሀገር ልካ ነው ማለት ነው። እኔ ነኝ ያገናኘኋት፣ ለመጀመሪያ ለሁለተኛ ጊዜ ስትልክበት፣ ለመጀመሪያ ጊዜ ያገናኘኋት ላከች፣ አልሐምዱሊላ እቃዋ በአማና በሰላም የሰፈሯ ድረስ ሄደላት ማለት ነው። ስለዚህ ደንበኞቿ ስለተመቿት እና መንገዳቸውም አማናቸውን በጣም ቆንጆ ስለሆነ አሁንም ድጋሜ ለመላክ ወስና ይህንን የምታዩትን እንደዚህ ቆንጆ አድርጋ እረታትባ ወደ ሀገር ልካለች ማለት ነው። በቅርቡ እንሻላህ በሰላም እንደሚደርስ ላተስፋ ላይ ገና አየር ላይ ነው፣ አልደረሰም ማለት ነው እና ለመግባት ያሰባችሁ ማለት ነው እንደዚህ መላክ ትችላላችሁ። ባይዘ ወይ መግቢያ ደርሷል፣ ሀገር ይገባ ነው ማለት ነው። መብሩክ በሉኝ። ስለዚህ ወደ ሀገር መላክ ለምትፈልጉ መላክ ትችላላችሁ ማለት ነው። ሀባይቤ ከዚህ በፊትም አስተዋውቄላችኋለሁኝ። ቁጥር ከፈለጋችሁ ስጣችኋለሁኝ። ግን ዛሬ ስልክ ቁጥሩን ይዤ አልመጣሁም ማለት ነው። ከዚህ በፊት የሰራሁት ቪዲዮ ላይ ስላለ መላክ ከፈለጋችሁ መላክ ትችላላችሁ ማለት ነው። እና አንዳንዴ ባህር ላይ ሰመጠ፣ ባህር ላይ ተዘረፈ፣ ኮምሮክ ውስጥ ገባ፣ ቀረጥ ተጠየቀ፣ የሆነ የሆነ ነገር እየተባለ ወደኋላ የሚቀር ቶሎ የማይደርስ እቃ የሚቀናነስ እንደዚሁም ደግሞ ጭራሽ ጠፍቶ የሚቀርባቸው ሁሉ ሰምቻለሁ፣ በጣም ብዙ ልጆች እና ይሄ ግን የኛ በአማና ነው የሚደርሰው ማለት ነው። እንደምታዩት ነው፣ በቃ ስብሃናላ፣ እንደዚህ ነው ልክ እዚያ እንደምታዩት ታሽጓል። ቤተሰባችሁ ጋር የምትፈልጉበት ቦታ፣ የምትፈልጉበት ሰፈር የሚደርሰው ልክ እንደዚሁ እንደታሸገ ነው ማለት ነው። ማንም ሰው አይከፍተው፣ ማንም ሰው አይፈታው፣ ማንም ሰው የእናንተን በቃ አያይም ማለት ነው። በቃ በሚስጥር ነው የሚደርስላችሁ ማለት ነው። እጅግ በጣም ነው ደስ የሚለው። ስለዚህ እኔንም አበረታቱኝ። መላክ የምትፈልጉም ደግሞ ላኮ ማለት ነው። እኔን በተለይ አበረታቱኝ ሀባቢ። ከዚህ በፊትም እንደነገርኳቸው ቻናሌ ትንሽ አሞታል። አሁንም ራስ ምታቶ ሆድ ቁርጠቱ አለቀቀው። ተባበሩኝ ማለት ነው፣ ላይክ በማድረግ ሌሎቻችሁ ደግሞ ላይክ ማነው ፋሚሊ የሆናችሁ ደግሞ ሸር በማድረግ መላክ የምትፈልጉ ላኩበት። የምር በተለይ ሳውዲ ያላችሁ ጅዳ ውስጥ፣ መሪያድም የትኛውም ቦታ ላይ ያላችሁ ሳኡዲ ከሆነ መጥተው ይወስዳሉ። በጣም ጎበዞች ናቸው፣ ታማኞች ናቸው፣ ፈጣኖች ናቸው። ሀቂቃ በጣም መልካም መስተንግዶ ነው ያላቸው ማለት ነው። አንዳንዴ የሆነ ነገር ስታደርጉ ዋናው ነገር ገንዘባቸውን ስለከፈላቸው ብቻ ሳይሆን አቀባበላቸው፣ ወይም ደግሞ እነሱ ለገንዘብ ብቻ ብሎ ስለሰሩ ሳይሆን የሚያደርጉት መስተንግዶ፣ ፈገግታቸው፣ አማናቸው፣ እምነታቸው፣ ፍቅራቸው የሆነ ደስ የሚል ነገር ነው ማለት ነው እና እኔ ባመጣውላቸው ደንበኛ ወደ ሶስት አራት ሰው ልኮበታል ማለት ነው እና አንድ ሰውም ቢሆን በእኔ በኩል ማምጣት መቻሌ ለእኔ ራሱ ትልቅ ነገር ነው ማለት እኔ ይላኩበት ወይም ደግሞ እኔ ያገኘሁት የእነሱን አድራሻ ከዛ ለሌላ ሰው አስተዋወቁላቸው ከዛ ሌሎች ደግሞ በእኔ በኩል ላኩ ማለት ነው። ይሄ ራሱ እኔ መልካም ነኝ ማለት ነው ራሱ የማካበድ ባይሆንብኝም፣ ያው መልካም ነኝ ማለት ተካፍሎኝ ምናምን ምናምን አይደለም፣ በነፃ ነው። ሀቂቃ በጣም ብዙ ነበኝ አምጥቼላቸዋለሁ ማለት ነው። ስለዚህ እንደዚህ አይነት ስራ የምትሰሩም በእኔ ጠሪቅ እንዳስተዋውቅላችሁ የምትፈልጉ ካላችሁ አስተዋውቅላችኋለሁ እኔ ችግር የለብኝም ማለት ነው እና በጣም ሐሪፍ ነው ሰውየው። እንደውም ከዚህ በፊት ሊወስድ ሲመጣ ራሱ ነግሩ ያሉ እንደዚህ እንደዚህ እንደዚህ አይነት ሰፈር የላከው ምናምን በእኔ ነው እኔ ልኬልህ ነው ሰዎቹን እኔ ወደ አንተ ጋር የላኳቸው ምናምን አልኩትና ደስ አለው ማለት ነው። ስለዚህ ማንኛውም ቀለል ያለሚሆን ከበድ ያለሚሆን ስራ የምትሰሩ ጎበዞች፣ ታታሪዎች ማለት ነው እናበረታታለን፣ እናስተዋውቁላቸዋለን። ምንም ችግር የለውም በኛ ጣሪቅ አንድም ሰው ሁለትም ሰው ደንበኛ ቢመጣላቸው ለእናንተ መልካም ነው ለእኛም ደስ ይለናል ማለት ነው። እና ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሀባይቢ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። አዲስ ሆናችሁ አበረታቱኝ። ስልክ ቁጥሩን ከፈለጋችሁ ደግሞ መላክ የምትፈልጉ ካላችሁ ከዚህ ቀደም የሰራሁት ቪዲዮ ላይ አለላችሁ ማለት ነው። እንደዚሁ በኮመንት ላይ ብጠይቁኝም ላስቀምጥላችሁ ይችላለሁ፣ ምንም ችግር የለውም ማለት ነው። እና እየላካችሁ በካርጎ ምናምን ከምትበሉ በዚህ ላኩ እላችኋለሁ ማለት ነው። እንግዲህ እስከ መጨረሻ ከሰማችሁ ተጠቀሙበት፣ አላችሁ ለዛሬ ይሄንን ይዤላችሁ የመጣሁት ሌላ ጊዜ ደግሞ በሌላ ቪዲዮ እስከምመጣ ድረስ ያው ሰላማችሁን እንመኝላችኋለሁ ማለት ነው እና ለምታበረታቱኝም አመሰግናለሁ ማለት ነው። በቃ አበረታቶ የሰውም አበረታታት ይልመድባችሁ፣ ላችኋለሁ ያው በያላችሁ በሰላም መመኝላችኋለሁ። መልካም ጊዜ ሆኖላችሁ፣ ቪዲዮ አላበዛም ማለት ነው። እስከዚህ ድረስ ይበቃኛል። ዛሬ ይህን ልንገራችሁ ብዬን የመጣሁት ሌላ የተለየ ነገር የለኝም። በያላችሁ በታ ላይ ጠብቃችሁ ሰላማችሁ ብዝት ይበል። ሁላችንን በያለን በሰላም ያድርገን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ